ደግሞ ቅድስት ቤተክርስቲያን የምታስተምረው ስርአተውን ቤተክርስቲያን ነው። ስለዚህ ከኛ የሚጠበቀው ወንድሞቻችን ፎሎ ማድረግ ማንም፣ መቶ ሲያሸማቅቃቸው እነሱ ትምህርታቸውን ይቀጥላሉ። እኛ መላስም ኖረን አልኖረን ደግሞ እኛ በመጡበት ልክ እኛ መልስ እንሰጣለን። ወንድሞቻችን መልስ አይሰጡም። እምነታችን ከደካማ ልንሆን እንችላለን። ነገር ግን በእምነታችን ደግሞ አንደራደርም። ተዋህዶ ቀይ መስመራችን ናት። ሁላችሁም ታብታብ አድርጉ። አስር ሺህ ሰው ግቡ፣ አፍጥኑት። አስር ሺህ ሰው ግቡና ፈለገ የሚመጣል ፎሎ ማድረግ ብቻ ነው ከእናንተ የሚጠበቀው። በቃ አለቀ። ፎሎ ማረግ ብቻ በቃ ፎሎ ማረግ ብቻ ለሲ ጥሪው እሺ ልደት እየደወልለት፣ እሺ ለፈለገ ደውልለታለሁ ስላለኝ እኮ አ ሰላም ብያለሁ ሁላችሁንም። እንዴት ናችሁ የእግዚአብሔር ቤተሰቦች የድንግል ማርያም ወዳጆች፣ ሁላችሁንም ሳሪ ብሪጅ ሲሆን መማር መሲ አበሻ እኔ ታዚ ውስጥ ያላችሁ ሦስት ሺህ ሰባት መቶ ሰዎች ሁላችሁንም ሰላም ብያለሁ። ሰላምታዬ ድረሳችሁ መጀመሪያ። ደውዬለት ነበረ። አይገስ አብረ ነበረን ቅድም በጊዜ ልተኛ ጠዋት ቤተክርስቲያን መሄዳለብኝ ስላለ አያነሳም ስልክ። ደውዬ አብረ ነበረ የቆየ ነው ዛሬ ቀኑ ቅርብ ሰዓት ነው የተለያየ ነው። ያንስ አንስ አንድ ሶስት ሰዓት አካባቢ ነበር የተለያየ ነው። በጊዜ ገብቼ ልተኛ ነገ ጠዋት ስለምነሳ እያለኝ ነበር። ለዛ እኔ መስለኝ አያነሳም። ቀጥታ ደውዬለት ነበረ። እሺ፣ ያው እኛማ ቢያነሳ ቢመጣ ፎሎ እንድናስደርገው ነበር ችግር የለም። ታሪክ ልደት ማለት እና በዚህ አጋጣሚ ሚኮ መቷል። አስገቢ አንዱ ደግሞ የተዋሃደው እንቁ መቷል ሚኪ። ሁላችሁም ታብታብ ኮፒ ሊንክ አድርጉ አፍጥኑት፣ የሚጠቅማችሁን ወንድሞቻችሁን እኛ በቃ ማንደራደርባቸውን አንደራደርባቸውም። አ ማይኮን አስገባውት ፎሎ አድርጉ። 3800 ሰው አላችሁ። ልደትን ፎሎ አድርጉት፣ ሚኪንም ፎሎ አድርጓቸው። ጠላት በመሀልና በመሃል ሲነሳባችሁ እኛ ቢያንስ በፎሎ እንኳን አብረናችሁን ሁላችሁ ፎሎ አድርጉ። ቶሎ ቶሎ በሉ፣ በቃ እስኪ ነገራችሁ አትጠብቁ። የተሰባሰብነው ወንድሞቻችን፣ የተዋህዶ ልጆች፣ እናንተ እስከ ህይወት መስዋዕትነት ልትከፍሉ ተዘጋጅታችሁ፣ እኛ ቢያንስ በፎሎ ከጎኗችሁ ነን። አለን ዝም አላልንም ለማለት ያክል ነው። ስለዚህ ሁላችሁ ፎሎ አድርጉ፣ ልደትንም፣ ሚኪንም፣ ልደትንም፣ ሚኪንም እነ ለገደሞ ነገ ይመጣሉ። ሁሉም የተዋሃዱ ልጅ እዚህ ቲክታክ ላይ በተለይ እነዚህ ትላልቅ ትላልቅ ጠላቶቻችንን የሚያርበደብዷቸውን እነሱ በሚሊዮን ነው መታየት ያለባቸው። እዚህ ቲክታክ ላይ እንበዛለን፣ በጣም ብዙ ከሆነን ግን ፎሎ ላይ በጣም ነው የምንሰንፈው። ስለዚህ ፎሎ ተደራረጉ። በእምነታችን ሰነፍ ልንሆን እንችላለን። እኛ ምናልባት የሆነ ጥብቅ ያለ በደንብ እንትን ላንል እንችላለን። የፈለገ ነገር ላይ እንሆን እንጂ በተዋህዶ ግን አንደራደርም። በተጠራንበት ቦታ ላይ አለን። ተዋህዶ ተዋህዶ ናት። ልደትን ፎሎ አርጉት፣ ሚኪን ፎሎ አርጉት። ሁላችሁም ቶሎ ቶሎ ነው ሚራ እ ልደትን ፎሎ አድርጉት ሁላችሁም ይኸው እየሄዳችሁ ነው። ጎበዞች፣ በጣም ጎበዞች። እናመሰግናለን፣ እግዚአብሔር ይስጣችሁ። ይመጣል። ፈለገም አንድ ጊዜ ሞክረው ካነሳ በጣም ደስ ይለናል። ምክንያቱም እኛ አሁን እንደዚህ እንደተሰባሰብን ቢያንስ ይሄ ሁሉ ሰው እንዳለ ፎሎ ያደርገዋል። ፔጁ እንዲታወቅ ነው የምንፈልገው። እሱ ሜንሽኑን ስለዘጋሁ ነው ሜንሽኑን ስለዘጋው እንትን ማለት አልቻለሁ። አንድ ጊዜ ሞክረናል። አው የሚለው ነገር ከለገ ስሙ ራሱ በቃ አስጨናቂ ይሆናል። ና ደስ አይልም። የተዋህዶ እንቁዎች ስማቸው ቪዲዮ ሲሰሩ ምናምን በቃ ሰይጣኖች ሲንጫጩ በሰው ላይ አድረው ምናምን በቃ የተዋህዶ ልጆች ትችላላችሁ። ስለዚህ ፎሎ ተደራረጉ። ያጓራ ያጓራ፣ ምንም የሚመለከተን ነገር የለም። ሰው ሃይማኖት አንነካም። የኛንም ወንድሞቻችን ስህተት እንኳን ቢኖርባቸው አባቶች አሏቸው የሚገጽፏቸው፣ የሚቆዷቸው። ስለዚህ ሁላችሁ ፎሎ አድርጓቸው። ሚኪንም ልደትንም ሚኪንም ቶሎ ቶሎ በሉ የቻላችሁ። አንበሳ ማጩ አንበእ። እዚህ ቤት ለሚኪም ለልደትም አንበሳ አውርዱላቸው። እግዚአብሔርን ከጠላት ጋር በቀለ ተዋዱ። እኛ እንኳን እንትን ስንል የሚፋለሙ ወንድሞቻችሁ ናቸው። ስለዚህ አውርዱላችሁ አንበሳ። እግዚአብሔርን በዚህ እንኳን ከጎናችሁ ነን በሉ እነዚህ ልጆች ያልሆነ ምንም ነገር ይ- ቀላል ይችላሉ። ወላ ጋይስ ኮበዞች በጣም ማማራ ጊዜ ሰይጣኖች ሲያኮርፉ ያየሁት ቲክቶክ ላይ ነው። በጣም ኩርፊያቸው እራሱ ያምራል። ያላችሁ ሁላችሁም ታፕታፕ ኮፒ ሊንክ አድርጉ። በመቤታችን በቅድስ ድንግል ማርያም የማትደራደሩ የተዋሕዶ ልጆች በቃ እምነቴ እምነቴ ነው የምትሉ ሁላችሁ ሁላችሁ ፎሎ አድርጓችሁ እስኪነገራችሁ አጠብቁ። ጎበዞች፣ የለ እየሄዳችሁ ነው፣ እየሄዳችሁ ነው። እንዴት ናችሁ? የተከበራችሁ የተከበራችሁ ቤተሰቦች ሳርዬ፣ ተጠፋፋን በጣም እንዴት ነህ? ሰላም ነው ወይ? ሁሉ ሰላም ጠፋፍተናል። ያው እንግዲህ አልተገናኝ፣ ገስት ላይ ስጮ ነው የምታዩ፣ ገስት ላይ ስንቀውጠው ጠፋ እንግዲህ። እርዳታም ብዙ ነገር የለም ያው፣ ብዙ ነገር ከእናንተ ገስት ላይ ተቀምጠን አብረን ሰርተናል። አጋጣሚ ነው የገባሁት። ምን ለመናገር አሰብኩ መሰላችሁ ውድ የተከበራችሁ የኦርቶዶክስ ቤተሰቦች በጠቅላላ፣ በዚህ አጋጣሚ ማክበራቸው ማደንቃቸው ሰዎች አሉ እዚህ ቲክቶክ ላይ ያው ሚኮ ምንም ነገር አልሰራም በእነሱ አንጻር እና ሶሻል ሚዲያ ላይ የእግዚአብሔርን ቃል በማስተማር ቀንም ለሊት የሚተጉ በተለይ ዚህ ልደ ተቃላለ በጣም ማከብረው መወደው ወንድሜ ነው። በዚህ አጋጣሚ እግዚአብሔር ምስክር ይምላቸው ይሄ ሁሉ ሰው ያለ ምክንያት አይደለም። በዛ አጋጣሚ እንግዲህ ተቃል ፈለጋት ናቲዮስ የሚለው ባይማርበት መቼም አይለው። ስለዚህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምዕመን ከምንጊዜውም በላይ ቲክቶክ ላይ የእግዚአብሔርን ቃል በማስተማር ደረጃ እነዚህ ወንድሞቻችን በጣም ትልቅ አስተዋጽኦ አድርገዋል እና ሊከበሩ የሚገባው አንድ ነገር ልናገር። በዛ አጋጣሚ የሰው ሁሉ ጻድቅ አይደለም። ሁላችንም ገበናችን እናውቀዋለን። ኬት እንደመጣ ምናል ከዛሬ ሁለት ዓመት ኬት እንደመጣው ራሴ አውቀዋለሁ። ባይዘ ነው የምናገረው ዛሬ ደሞ እንዳለው አቃሉ አሁንም ጻዲቅ አይደለም ወይስ? ቲክቶክ ላይ ስናወራ ነጠ ላይ ለበሰ ሁሉ ስለቤተ ክርስቲያን ስለጮክ ማርያም ማርያም ስላልኩ ጻዲቅ ነን ወይ ደግሞ እነን አይደለም? ወይስ ስለቤተ ክርስቲያን ስለተሰራ የእግዚአብሔርን ቃል የተናገረ ሁሉ ሙሉ በሙሉ ፐርፌክት ነው ወይ ደግሞ የገነት በር ከፍቶ ሌላውን ያስገባል ማለት አይደለም። በዚህ አጋጣሚ በምንችለው አቅም እንዲህ ስንቱ ብልግና ቃላትን የሚናገር ስንት መጥፎ ነገር የሚናገር ሰው ስንት ነገር የሚናገር ሰው እያለ እዚህ ሀገርን ትውልድን የሚያበላሽ ሰው እያለ የእግዚአብሔርን ቃል የሚያስተምር ሰው መገኘቱ እራሱ ቲክቶክ ላይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደነዚህ አይነት ወጣቶች ስላሏት በጣም ልንገረምም ልንደነቅ ነው የሚገባው። በተረፈ ልደተ ቃል ጻሪቅ አደለም ዚ እግዚአብሔር በማሪነት እና በቸርነቱ ይቅር ብሎት እዚህ ደግሞ ወንድሞችን ለማስተማር የሚተጋ ወንድም ነው። ፈለጋትናቴስም እንደዚሁ የእሱ ግሩፖችም እንደሱ፣ ሁላችንም እንደዚህ በዚህ አጋጣሚ የራሳችንን ገበና ብንመለከት ኖሮ የት በደረስ ኖሮ። እዚህ አጋጣሚ ማንም ጻድቅ አይደለም። በቃ ኦልሬዲ ትፈተናለ። ፈተና በተለይ መንፈሳዊ ነገር ለሚሰሩ ሰዎች በጣም የሚፈተኑት፣ በጣም በጣም እግዚአብሔር ምስክር የምልሽ፣ በጣም ትፈተናለ እና መፈተን አለ ነው። ራሳችን እንመልከት፣ ራሳችን እንይ መጀመሪያ። በቃ ኦልሬዲ አለ ስንት ባለጊ ሳሪ የእግዚአብሔር ምስክር፣ ስንት ቲክቶክ ላይ ዘር ከዘር የሚያባለው ሀገር ከሀገር የሚያባለው ይሄ በጣም ቲክቶክ ብልግና ቃላት የሚናገረው ማንም አልተናገራችሁም። እነሱ አረለ እግዚአብሔር የደበቀልን ኃጢአት፣ እርስ በርስ ያወራውን ነገር አውጥታ ሶሻል ሚዲያ ላይ ከሪ እንደዚህ ብሎኛል ማለት ይሄ ማለት ከባድ ጥላቻ ነው። በዚህ እነ ልደተ ቃል ማሸነፍ የምችሉት በእግዚአብሔር ቃል አለቀ። ፈለገ ማሸነፍ የምችሉት በእግዚአብሔር ቃል እውቀት ያለው መጽሐፍ ቅዱስ ግልጥ ያደረግና መጠየቅ ካልቻልክ አልቻልክ ነው በቃ አውረድ። ስለዚህ የፕሮቴስታንት እምነት ተከታዮችን በዚህ አጋጣሚ የእስልምናም ቢሆን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝም ብንሆን በመጽሐፍ ቅዱስ ነው ልንተቻች ምን ችለው በቃል ለቃል እነዚህ ወንድሞቻችን ከልጅነታቸው ጀምሮ የእግዚአብሔር ቃል ተምረዋል። አህ በጣም የሚገርም እኔ በጣም ብዙ የአረብ ሀገር እህቶቻችን ቁጭ ብለው ምስክር ናቸው። እዚህ የገጠመ የተማረ አንድ ቁጥር ይጻፍልኝ። በእነዚህ ወንድሞች የምሬን እምላቸው የተማረ አንድ ቁጥር ይጻፍ። እነዚህ ልጆች ወደ ሶስት አራት ዓመት አስቆጥሯል። የተማረ አንድ ቁጥር ይጻፍ። እግዚአብሔር ምስክሬን እምላቸው ስንት ነገር ተማረ። እውነቴን እምላቸው ብዙ ነገር ማለት ነው የተማራችሁ አንድ ቁጥር ጻፉ። ብዙ የእግዚአብሔር ቃል አላወቃችሁ። እውነት ስለ ቤተክርስቲያን አላወቃችሁ። እውነት አብዛኞቻችን እኮ መስቀል አድርገን ስለ ቤተክርስቲያን አናውቅም። አምስቱ አማራ ሚስተር ፍስን ሳተን ቃል አናቅም። ቤተክርስቲያን መሰረቷ ምንድን ነው? ብዙዎች እኮ እንዲያው አንድ በጣም በሚገርም ሁኔታ ሰሞኑን መሲህ ያዩት ነገር ነበር። ሳሪ የሆነ ሶፊኒያስ የሚባል ስሙን ይቅርታ አድርግልኝና ላይቭ ላይ ገባ። ከዛ የሆነች እናት ቁጭላ ሽርጥ አርጋለች ከዛን የማርያምን የተሰቀለችልን ምናምን ብሎ ሊያታላት ሊያምታታ ሲሞክር ምን አይነት መልስ እንደመለሰችለት አይታችኋል? ከየት ነው የወጡት እነዚህ ሰዎች? እቺ እናት ከየት ነው የመጣችው? እንደነዚህ አይነት ወንድሙ ይስላሉ ነው ገባች ለህብ ላይ ቁጭ ስትል የሆነች ነገር ትማራል፣ ቁጭ ስትል የሆነ ነገር ትማራል። እኔ ይገባለሁ ወይዜ የሆነች ነገር ተምር ይወጣል ወይዜ እግዚአብሔር መሰክር ይምላል። ስለዚህ ሰውን ከመንቀፍ ከመናገር ፎሎ አርጉ። አብዛኛው ቲክቶክ ላይ ሳሪ አብዛኛው የምናገረው ቲክቶክ ላይ ያሉትን ነገሮች የምናገረው ሶሻል ሚዲያ የሚደረጉ ነገሮችን እቃወማለሁ። የተደበቀ ገበናችን የተደበቀ የሰውን ገበና አውጥቶ ማስጣት ቶ ያድርገው ያ ሰው በነሳ ያልፋል፣ በነሳ የሚታለፍ ነገር ነው። ሰው የተደበቀ እግዚአብሔር የሸሸገል የአንተን ኃጢአት ሸሽጎለ የሰውን ኃጢአት ፈትፈት ከውስጥ ገበና አውጥተ እንደዚህ መናገር በጣም ይደብራል። በተለይ በፖለቲካ ውስጥ አልመችም ሲላችሁ፣ በሃይማኖት እንደዚህ አልመችም ሲል ኖ እስኪ ወንድ ከሆናችሁ ሶሻል ሚዲያ ላይ ዘር ከዘር የሚያባሉትን በጣም ብልግና ቃላት የሚናገሩትን ሰዎች እነሱን ተናገሩ፣ መጀመሪያ እነሱን አደባ ሲዟቸው ፊት ተሸፍኖ የሚናገረውን በእነሱን ተናገሯቸው፣ አረፉ በሏቸው። የእግዚአብሔርን ቃል የሚያስተምሩ ልጆችን እባካችሁ፣ ባካችሁ፣ ፕሊስ ባንናገር። ጻዲቅ ናቸው እያልኩ አይደለም። ጥፋት ያጠፋሉ፣ ማንም ሰው እኔም ጥፋት ያጠፋለሁ። መድላል፣ የታወቀ ነው። ምንም እዚህ አለም ላይ ነው ያለ፣ አልመነንም፣ ገዳም ውስጥ አልገባንም። ሳሪ አለም ላይ ያለ በአለም እንፈተናል። በብዙ ነገር ትፈተኛለች። ወደ እግዚአብሔር ስትቀርብ ትፈተኛለሽ። እና ፈተናውን እያለፍን እነሳ እየገባ ነው ወደ እግዚአብሔር ቤት መቅረብ እንጂ